አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ግንቦት 19 በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ሲሳ አረፈ። ይህም አባት ከምስር ታናናሽ ቦታዎች ከአንዲት ቦታ ነው። ወላጆችም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ሥራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸው ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን ሁለት ልብሶችን ለምን አልገዛህም? ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ በዓለም ሳለው ሁለት ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም አንድ ልብስ ይገባናል ይህ አይበቃንም ምን አላቸው። ሁልጊዜ የሚያለቅስ ሆኖ ለምን ታለቅሳለህ? ብለው በጠየቁት ጊዜ ወላጆቼ ሙተውብኝ ድሃ አደግ አድርገውኛልና ይላቸዋል። ከምግቡም የማዕጥንት አምር ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞች አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው ለበሽታ መድኃኒትነት አለውና በላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ እመነኝ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ ወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱና ጽድቁ በበዛ ጊዜ ቅስና ይሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቱ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሮት አገኙትም። ይህችንም ማሳ አልፎ ከዳሯ ተቀመጡ ጥቂት ሊያርፉ። ከእርሳቸውም ጋራ አህያ ነበረ። ወደ ማሳውም ሮጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያሰጡትም በገቡ ጊዜ ያን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቂዋለው የእግዚአብሔር ፍቃድ እንደሆነ አላቸው። ከዚያም አብሯቸው ሄዶ ቅስና ሾሙት። ከዚህ በኋላም ተጋድሎን ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ስራ ያስተምራቸዋል። ሰምታችሁ የምትታዘዙ ሁኑ፣ ከትሩፋት ሁሉ ይህ ይበልጣል ላላቸው። የሚያርፍበትም ጊዜ ሲደርስ ከእሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች ጠየቁት። በጠየቁት ጊዜ እንዲያ አላቸው፣ በገዳሙ ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተው እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበረ። እንደሚሰሩትንም በሰራን ጊዜ ከነርሱ በኋላ ተጽናንተን በገዳም የምንኖር ሆን። ያንንም እያለ በፍቅር በሰላም አረፈ። የህይወት አክሊልንም አገኘ። ለእግዚአብሔር ምስጋና ይሆን፣ እኛንም በጻድቁ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድሪያ ሀገር ከከበሩ ከቤተ መንግሥት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገኖች ናቸው። ይህንንም ቅዱስ በወለሉት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላ ከሃዲ ንጉሥ ዲዮግልጥያኖስ የሚያደርገውን የኃጢአት የበደልን ብዛት ባየ ጊዜ እርሱ ከመንግሥት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጁ ጋራ ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባሰቡ፣ በገዳም ተቀመጡ። ከዚህ በኋላ ለጣዖታት እንዳይሰግዱ ከንጉሱ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሱ ዘንድ ነገር ሰሩባቸው። ወዲያውኑ አምስት መቶ ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸው ንጉስ ጠየቃቸውን፣ እርሱም እንዲህ አሉት፤ የክብር ባለቤት ክርስቶስን በተውከው ጊዜ ተውነህ ታላቅ ስንፍና አድርገሃል ስትሃል እና በሰማ ጊዜም ተቆጥቶ የበደላዋንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊል አገኘ። ቅዱስ ኤስድሮስ ግን ይመከር እንደሆነ ብሎ አሰረው። ያን ጊዜ 12 ዓመቱ ነበረ። ከጥቂት ቀን በኋላም በአንገቱ የብረት ዛንጅርና ገመድ አስገብተው ከንጉሱ ፊት አቀረቡት። ንጉሱም አልፈራሃምን? ልብህስ ለመመለስ አልመከረምን? ብሎ ጠየቀው። እርሱም እኔ የቀናች የሞኑትን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አሯቅተው ከምሰሶ ላይ ሰቅለው ደሙን እንደ ውሃ ስትወርድ እንዲጨምሩት ንጉሱ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሱ ፊት ላይ ረጨች፣ እንዲህም አለችው፣ ከሰው ሁሉ አንተ የተረገምክነ። እንዲሁ እህቱ አፎሚያም ደንጋዮችን አንስታ ንጉሱንና መኳንንቶቹ ወረወረችባቸው። ንጉስም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጧቸውም ምስክርታቸውን ፈጽመው አክሊልንም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእቱ ላይ የሆነውን ይመለከት ነበረ። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ። በተራራ ላይም ጣሉት። የሰማይ ወፎች እና የዱር አራዊት አልቀረቡትም። መሬታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሄዶ በንጉሱ ፊት ቆመ። ንጉሱም ከብረት አልጋ ላይ አውጥተው ከበታቹ እሳት እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀት ውስጥ ይፈስ ድረስ ፈጩት። ከዚህም መሬታችን አስነሰው። ደግሞም ሁለተኛ ከመቶ ነፍስ ጋራ ሰቀሉት። ያን ጊዜም መሬታችን አድኖ አስነሰው። ንጉሱም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስሮ በሪያም ድኝና ዝፍት ጨምሮ ከበታችው እሳት እንዳነዱ አዘዘ። ከጥቂት ቀን በኋላ ራሱን ይቆርጡት ዘንድ አዞ ቆረጡት። ያን ጊዜም ጌታችን ከሞት አነሳው። ንሆ ሲያስነሳው ሶስተኛው ነው። ደግሞ ከዚህ በኋላ እጅግ ከባድ የሆነ ደንጋያ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሱ ፊት አደረሰው። ንጉሱም በከተማ መካከል እንዲሰቅሎት አዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህንም ሲያስነሳው አራተኛ ጊዜ ነው። ከዚህም ለአንበሶች ጣሉት። እግዚአብሔርም ነቢይ ዳንኤል እንዳዳነ አዳነው። ከዚህም በኋላ በየጥቂቱ ቆራረጠው እንዲከትፉትና በእንቅብ ሰብስቦ ወደ ባህር እንዲጥሎት አዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን ከሚካኤል እና ከገብርኤል ጋር መጥቶ በባህሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለምንም ጉዳት። ይህም ከሞት ሲያስነሳው አምስተኛ ነው። ንጉስም በአፈረና የሚያደርገውን በተሳኑ ጊዜ ከወገኖቹ ጋራ ተማክሮ በዚያ ተቀዩ ዘንድ እጅና እግሩን አስሮ ወደ ሰሎንቅያ ሀገር ላከው። የሰሎንቅያ አገረ ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋራ ቸርነትን ራይን አደረገ። ንጉስም ሰምቶ ተቆጠ ያንንም መኮንን እንዲያመጡ ታዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኑረው። ቅዱስም በእስራቱ መጠን ታላላቅ ድንቆች ታምራት እያደረገ በሽተኞችን ሁሉ አዳነ። በዚህም በግንቦት 19 ቀን በስድስት ሰዓት ከከተማ ውጭ እንዲሰቅሉት ንጉስ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በማይጠፋ መንግስተ ሰማያትም የሰማዕትነት አክሊል ተቀበለ። በተጋድሎም የኖረባቸው አስራ ሁለት ዓመቶች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአመላጀቱ ይማረን፣ በረከቱ ከእኛ ጋር ትኑር። ለዛለሙ አሜን። በዚች ቀን ከቅዱስ ኤስድሮስ ጋር 805,007 ሰዎች በሰማዕትነት ሞቱ። በረከታቸው ትድረሰን፣ ለዛለሙ አሜን። በዚችም ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስቲ ያደንቁ ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጽሐፍት ተረጎመ። ከዚህም በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፎይ፣ ይህን ኃላፊውን ዓለም ተወደዋለን፣ አስጸያፊ አይደለምን? በውስጡ ያለው ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎት ጀመረ። ከወለቃ አውራጃ ስሙ አባ ዘካርያስ የሚባል ነበረ። እርሱም የዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድር ወሰደውና በዚያ ተግባር ዕድ ለምንኩስና ስራ የሚገባ መጻሕፍትን ስፌት ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖች ከአንበሶችና ከዘንዶች እየተፈተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ተአምራትን አደረጉ። አባ ናትናኤልም የጋለ ምንቸት በመሃል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ እንዳይፈስ አገናኝቶ እንደ ቀድሞ አደረገው። ገብርሄርም ህዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታዬ ኢየሱስ ክርስቶስ ኤጲስቆጶስነትን ሾሞኛልና እኔ በእጅ አጠምቃችኋለሁ አላቸው። እሊህም ቅዱሳን የትሩፋታቸውን እና የጽድቃቸውን ያማረ ስራቸውን ሁሉ አሳዩ። ከዚህም በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስን ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሄዶ ሳይቀመጥ ቆሞ አርባ ዓመት አርባ ሌሊት ጾመ። ከድካም ጽናትም በወደቀ ጊዜ ቅዱስ ሚካኤል መጥቶ አነሳው። ሁለተኛም ከገደል አፋፍ እጁን ዘርግቶ ሳይሰበሰብ አርባ ቀን አርባ ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ ወረወረው። የመላእክት አለቃ ሚካኤልም ተቀብሎ ወደ ምቆሚያው መለሰው። ደግሞም ከሌንጋ ዋሻ ውስጥ ገብቶ አርባ ቀን አርባ ሌሊት ያለመብልና ያለመጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምታት በማሳየት ያስፈራሩት ነበር። መላእክትም ያበረታቱትና ያጸኑታል። ናላው በአፍንጫ ውስጥ ይፈስ ድረስ በየእልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃ ሁሉ ዞረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ጋባ በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃን ተማረ። ሲመለስም ሹፍቶች አግኝተዎት በድንጋይ ወገሩት፣ በበትርም ደበደቡት፣ በጦርም ወቅተው ጥለውት ሄዱ። አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወደ እርሱ መታ አዳነችው። አንዲት ቀንም የሴት በደን አግኝቶ በላያ በመተበ ጊዜ ተነሳች። ወደ ኢየሩሳሌም ሶስት ጊዜ ሄዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ሕንደኬ ደረሰ። ውሃው ከሞላበት ወንዝም በሚደርስ ጊዜ በላዩ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶች እና ነብሮች ይከተሉታል። ምግብ ባጡ ጊዜ ድንጋዩን ባርኮ ሥጋ አድርጎ ይሰጣቸዋል። ከዚህ በኋላ ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባት ወልደ መድህንም እጅ አስኬማ ተቀበለ። አባት ወልደ መድህንም ሊፈትነው ወዶ ሰባት የጽድ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ። እስከዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን ድንግል ማርያም ስም በአነፃቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማደም ዕጣንን ሰጠችውና ከ24ቱ ከአነተ ሰማይ ጋራ የአሸናፊ እግዚአብሔርን መንበር አጠነ። ብዙውን ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነብር ከእናቱ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍም ስም በማጸነችው ጊዜ በሦስተኛው ቀን መለሰላት። ለልጆቹም ጋንዘብም ሆነ የእንስሳት ጥሪት እንዳያደርጉ፣ ስጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትህትናን ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህ ሁሉና የመሳሰለውን ስርዓትን ሰራላቸው። ከዚህ በኋላም ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተክርስቲያንም ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና የሆነ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዛለሙ አሜን። በዚችም ዕለት የከበረ አባት አባ ዓቢየ እግዚእ መታሰቢያው ነው። በረከቱም ከእኛ ጋር ለዛለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 20 በዚች